ሰላም ጤና ስጥና አድማጭ ተመልካቾቻችን ከቶፕን ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹ የአማራ ክልል መንግስት በአስር ሺዎች የሚቆጠሩ የአድማ መከላከል እና የመደበኛ ፖሊሶችን እያሰለጠነ መሆኑን ተገለጸ። ፍርድ ቤቱ በፍቅር አጋሩ ግድያ በተጠረጠረው ድምፃዊ አንዱ አለም ጎሳ ላይ ተጨማሪ ምርመራ ጊዜ ፈቀደ። በሸቀጦች ላይ ምክንያታዊ ያልሆነ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ፈቃድ እስከመንጠቅ የሚያደርስ እርምጃ እወስዳለሁ ሲል የመቀሌ ከተማ አስተዳደር አስታወቀ። የቤኒሻንጉል ጉሙዝ ክልል የቀድሞ ታጣቂዎችን ለማቋቋም ያወጣውን ልዩ መመሪያ የተፈጻሚነት ጊዜ በድጋሚ ለአንድ ዓመት አራዘመ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት እጩዎችን እንዲጠቁሙ ለትግራይ ህዝብ ጥሪ ቀረበ። ኢትዮጵያ ዓለም አቀፍ የቴክኖሎጂ ኤክስፖን በአዲስ አበባ ልታዘጋጅ ነው። የአማራ ክልል መንግስት በአስር ሺዎች የሚቆጠሩ የአድማ መከላከልና መደበኛ ፖሊሶችን እያሰለጠነ መሆኑን ተገለጸ። የአማራ ክልል መንግስት በአስር ሺዎች የሚቆጠሩ የአድማ መከላከልና መደበኛ ፖሊሶችን እያሰለጠነ መሆኑን ተገለጸ። ምክትል እርሳ መስተዳደር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳሌኝ ጣሳው በብር ሸለቆ ወታደራዊ የውትድርና ማሰልጠኛ ትምህርት ቤት ተገኝተው በአስር ሺዎች የሚቆጠሩ የአድማ መከላከልና መደበኛ ፖሊስ መልመል ሰልጣኞችን አበረታተዋል። ደሳሌኝ ጣሳው በጉብኝቱ ወቅት የክልሉን ወቅታዊ የጸጥታ ሁኔታና የህዝብ እንዲሁም የመንግስት ፍላጎትን አስመልክተው ለሰልጣኞች ማብራሪያ ሰጥተዋል። በተጨማሪም የስልጠና ዓላማ አስፈላጊነትና ግቦችን በተመለከተ ለሰልጣኞች ግልጽ አድርገዋል ሲል የክልሉ ሚዲያ ዘግቧል። ስልጠናው በዋናነት ነፃ፣ ገለልተኛ ወታደራዊ ስነ ምግባር የተላበሰ በስነ ልቦና ያደገና በራስ አቅምን የክልሉ ሰላምን ማረጋገጥ የሚችል ሰልጣኞችን ማፍራት እንደሆነም አቶ ደሳለኝ ገልጸዋል። ሰልጣኞች የክልሉን ሰላም በዘላቂነት በማረጋገጥ ህዝቡን ከገባበት ፈተና ለማላቀቅ እና ፊቱን ወደ ልማት እንዲያዞር በማድረግ ረገድ ትልቅ ኃላፊነት እንዳለባቸው ተናግረዋል። ሰልጣኞች ከክልሉ አልፎ የሀገር ደህንነትን ለመጠበቅ የሚያስችል ዝግጁነት ላይ መሆናቸውም ተገልጿል። ፍርድ ቤቱ በፍቅር አጋሩ ግድያ በጠረጠረው ድምጻዊ አንዱ አለም ጎሳ ላይ ተጨማሪ ምርመራ ጊዜ ፈቀደ። በፍቅር አጋሩ ቀንን የአዱኛ ግድያ ተጠርጥሮ በእስር ላይ የሚገኘው ድምፃዊ አንዱአለም ጎሳ መጋቢት 17 2017 ዓ ም ለሁለተኛ ጊዜ ፍርድ ቤት ቀርቧል። ተጠርጣሪ አንዱአለም ጎሳ ጠዋት ረፋድ አረዳ በሚገኘው የፌዴራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው 13 ቀናት የምርመራ ጊዜ ውስጥ ያሰባሰበውን ማስረጃ ለችሎቱ አቅርቧል። ችሎትም ፖሊስ በጉዳዩ ላይ 13 የሰው ምስክሮችን መሰብሰቡን ገልጾ ተጨማሪ መሰብሰብ ያለበት ማስረጃ ስላለ 14 የምርመራ ቀን እንዲጨመርለት ችሎቱን መጠየቁን የድምጻዊ ጠበቃ ሊበና አብዲ ተናግረዋል። በሸቀጦች ላይ ምክንያታዊ ያልሆነ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ፍቃድ እስከ መንጠቅ የሚያደርስ እርምጃ እወስዳለሁ ሲል የመቀሌ ከተማ አስተዳደር አስታወቀ። የመቀሌ ከተማ አስተዳደር አላስፈላጊ የዋጋ ጭማሪ አድርገዋል ባላቸው ነጋዴዎች ላይ እርምጃ እየወሰድኩ ነው ሲል ገልጿል። በሸቀጦች ላይ ያለ ምክንያት የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ፈቃድ እስከመንጠቅ የሚያደርስ እርምጃ እወስዳለሁም ብሏል። በተጨማሪም እስከ መጋቢት ሰላሳ ድረስ ነዋሪው በተመጣጠነ ዋጋ ሸቀጦችን ሊገዛባቸው የሚችልባቸው የቅዳሜና የእሁድ ገበያዎች እንደሚያስጀምር ገልጿል። በቂ የሆነ የሸቀጥ አቅርቦት እያለ በጣት የሚቆጠሩ ነጋዴዎች በተለያዩ የከተማ ዳርቻ ሸቀጦችን እየከዘኑ እጥረት እየፈጠሩ ነው፣ አላግባብ ዋጋ እየጨመሩ ይገኛሉ ያሉት ከንቲባው በእነዚህ ነጋዴዎች ላይ ህጋዊና አስተዳደራዊ እርምጃ እየወሰድ ነው ብለዋል። በአንድ ሳምንት ብቻ በአካሄድ ነው ዘመቻ ከ17 ሺህ ሊትር በላይ ነዳጅ የተደበቀ ተይዟል። መንግስት እንዲወርሰውም ተደርጓል ተብሏል። የቤኒሻንጉል ጉሙዝ ክልል የቀድሞ ታጣቂዎችን ለማቋቋም ያወጣውን ልዩ መመሪያ የተፈጻሚነት ጊዜ በድጋሚ ለአንድ ዓመት አራዘመ። የቤኒሻንጉል ጉሙዝ ክልል በሰላም የተመለሱ የቀድሞ ታጣቂዎችን ለማቋቋም ያወጣው ልዩ መመሪያ ተግባራዊ የሚደረግበት የጊዜ ወሰን ለተጨማሪ አንድ ዓመት አራዘመ። የመመሪያው የተፈጻሚነት ጊዜ የተራዘመው የተደራጁ የቀድሞ ታጣቂዎችን ድጋፍ ተደርጎላቸው ወደ ስራ እንዲገቡና ቀሪዎቹ እንዲደራጁ ለማስቻል ነው ተብሏል። የቤኒሻንጉል ጉሙዝ ክልል የሰላም ተመላሾችን ለማቋቋም እና ና ወደ ስራ ለማስገባት ያለመ ልዩ መመሪያ ያጸደቀው በየካቲት 2015 ዓ.ም ነበር። ልዩ መመሪያ የሚመለከተው በክልሉ የተለያዩ አካባቢዎች ህገ መንግስታዊ ስርዓትን በኃይል ለመዳድ ሲንቀሳቀሱ የነበሩና መንግስት ያቀረበውን የሰላም ጥሪ ተረድተው የወጡ ኃይሎች እንደሆኑ በወቅቱ ተገልጿል። የአንድ ዓመት የተፈጻሚነት ጊዜ ተሰጥቶት የነበረው ይህ መመሪያ ተግባራዊ መደረግ የጀመረው የቤኒሻንጉል ጉሙዝ ክልል ካቢኔ ካጸደቀው ከአምስት ወራት በኋላ እንደነበር በክልሉ የሰላም ተመላሾች ጊዜያዊ ጽህፈት ቤት የአደረጃጀት ባለሙያ የሆኑት አቶ መግባሩ ታደሰ ተናግረዋል። የትግራይ ክልል አስተዳደር ፕሬዚዳንት እጩዎች እንዲጠቁሙ ለትግራይ ህዝብ ጥሪ ቀረበ። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎች እንዲጠቁሙ ለክልሉ ህዝብ ጥሪ ያቀረቡ። እጩዎቹ የጊዜያዊ አስተዳደሩ ስራዎችን በብቃት የሚከውኑ እንዲሁም የክልሉን ሰላምና ደህንነት ማረጋገጥ የሚችሉ መሆን ይገባቸዋል ተብሏል። ጠቅላይ ሚኒስትሩ ይህንን ጥሪ ያቀረቡት ለመላው የትግራይ ህዝብ በይፋዊ የማህበራዊ ትስስር ገጻቸው በዛሬ ዕለት ባስተላለፉት መልእክት ነው። በትግርኛ ቋንቋ የተጻፈው የጠቅላይ ሚኒስትሩ መልእክት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስ የቀረበ ነው። አብይ፣ በዚሁ መልእክታቸው የትግራይ ክልል ጊዜ አስተዳደር ሲቋቋም መሰረት ያደረገው አዋጅ ለአስተዳደሩ የሚፈቅደው የስራ ዘመን ሁለት ዓመት ብቻ እንደሆነ አስታውሰዋል። ሆኖም ተጨባጭ ምክንያት ካለ የጊዜ አስተዳደሩ እድሜ ሊራዘም እንደሚችል ጠቅላይ ሚኒስትሩ ጠቁመዋል። ጠቅላይ ሚኒስትሩ ይህንን ጉዳይ ለማስረዳት በመልእክታቸው የጠቀሱት የፌዴራል መንግስት በክልል ጣልቃ የሚገባበት ስርዓትን ለመደንገግ በ1995 ዓም የወጣውን አዋጅ ነው። አዋጁ በአንድ ክልል ህገ መንግስታዊ ስርዓቱ አደጋ ላይ የጣለ እንቅስቃሴ ወይም ድርጊት ከተፈጸመ የፌዴራል መንግስት የክልልን ምክር ቤት፣ የክልልን ከፍተኛ የህግ አስፈጻሚ አካል በማገድ ለፌዴራል መንግስቱ ተጠሪ የሆነ ጊዜያዊ አስተዳደር እንዲቋቋም ሊወሰድ እንደሚችል ይደነግጋል። በዚህ አዋጅ መሰረት ጊዜያዊ አስተዳደሩ በክልሉ የሚቆየው ከሁለት አመት ላልበለጠ ጊዜ ነው። ሆኖም አስፈላጊ ሆኖ ሲገኝ የፌዴሬሽን ምክር ቤት የመቆያ ጊዜውን ከስድስት ወር ላልበለጠ ጊዜ ለማራዘም እንደሚችል በአዋጁ ላይ ተቀምጧል። ኢትዮጵያ ዓለም አቀፍ የቴክኖሎጂ ኤክስፖን በአዲስ አበባ ልታዘጋጅ ነው። ኢትዮጵያ በቴክኖሎጂ ዘርፍ ያላትን አቅም ለዓለም ለማሳያና ለአፍሪካ የቴክኖሎጂ ማዕከል ለመሆን የሚያስችላትን ጉዞ ያጠናክራል የተባለው ዓለም አቀፍ የቴክኖሎጂ ኤክስፖ በአዲስ አበባ ልታዘጋጅ መሆን ተገልጿል። የኢንፎርሜሽን መረብ ደህንነት አስተዳደርና የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት በጋራ በሚያዘጋጁት ይህ ኤክስፖ ከመቶ በላይ የሀገር ውስጥና ዓለም አቀፍ የቴክኖሎጂ ድርጅቶች ከ50 በላይ ስታርታፖች እንዲሁም ከ10 ሺህ በላይ ሰዎች እንደሚሳተፉበት ተገልጿል። ከግንቦት ስምንት እስከ 10 2017 ዓ ም በሚካሄደው ኤክስፖ ላይ የቴክኖሎጂ ውጤቶችና አገልግሎቶች የሚቀርቡበት አውደርኢ፣ ወርክሾፖች፣ ጥናታዊ ወረቀቶች፣ የፓናል ውይይቶች፣ ሃካቶንና የኤአይ ሮቦቲክ ውድድር እንደሚቀርብ ተዘግቧል። ኤክስፖ በሳይበር ደህንነት፣ በሰው ሰራሽ አስተብሎት፣ የፋይናንስ ቴክኖሎጂ፣ ስማርት ከተማ እንዲሁም በቴክኖሎጂ ትምህርት ላይ እንደሚያተኩር ተነግሯል። አድማጭ ተመልካቾቻችን ከተወፈኑት ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ Thank